ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የህዳር 16 2018 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። አብዛኛው አማራ በሆነባቸው መስሪያ ቤቶች ሆን ተብሎ ደሞዝ እንዳይጨመር አገዛዙ ለቦርድ ኃላፊዎች ትዕዛዝ እየሰጠ እንደሆነ ተጠቁመዋል። በአምስት የአገዛዙ ወታደሮች የተደፈረችው ነፍሰ ጡር ሴት ፅንሱ ቦዷ ውስጥ እንዳለ መሞቱ ተገለጸ። ይህ ሰብአዊ በሆነ መንገድ የሰው እጅ ሲቆርጥ የነበረው ግለሰብ የአገዛዙን ተልዕኮ ሲፈጽም የነበረና ወደ አገዛዙ የተመለሰ መሆኑን ፋኖ አረጋግጧል። ዝርዝር መረጃም ወጥቷል። የብልጽግናን ጦርነቶች በመሳሪያና በገንዘብ የምትደግፈው የተባበሩት አረብ ኤምሬቶች ለኢትዮጵያ ፌዴራል ፖሊስ ልዩ ወታደራዊ ድጋፍ ልታደርግ መሆኑ ተሰምተዋል። አሜሪካና እስራኤል የሚመሩት አወዛጋቢው የጋዛ ሰብአዊ እርዳታ ተቋም ስራ ማቆሙን ገልጿል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህም መረጃዎች በዝርዝር የምናሰ ሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑ ነው ቤተሰብ ይሆነው። አብዛኛው አማራ በሆነባቸው መስሪያ ቤቶች ሆን ተብሎ ደሞዝ እንዳይጨምር አገዛዙ ለቦርድ ኃላፊዎች ትዕዛዝ እየሰጠ እንደሆነ ተጠቆመ። የአማራ ተወላጆች ሰራተኞች የሚበዙባቸው አክሲዮን ማህበራትና ድርጅቶች ለሰራተኞቻቸው ደሞዝ እየከፈሉ አለመሆኑን ሮሃ እየደረሷት ካሉ መረጃዎች ማረጋገጥ ይችላለች። በዚህ ጉዳይ ላይ አስተያየታቸውን የሰጡን አንድ የሮሃ ምንጭ አብዛኛው የአማራ ተወላጆች የሚገኙበት መስሪያ ቤት ላይ መንግስት ሆን ብሎ የቦርድ ኃላፊዎችን ደሞዝ እንዳትጨምሮ የሚል ትዕዛዝ እያስተላለፈ መሆኑን ጠቁመዋል። እኚህ ናይል ኢንሹራንስ የሚሰሩ የአማራ ተወላጅ አስተያየት ሰጪ ከራሳችን አልፈን ቤተሰባችን እንዳንረዳ ለራሳችንም እንዳንሆን እየተደረገን ነው ይላሉ። ናይል ኢንሹራንስ ኢትዮጵያ ውስጥ ካሉ የግል ኢንሹራንስ በሀብት አንደኛ ነው። ለዚህም ማሳያ ሜክሲኮ ከብሔራዊ ትያትር ፊት ለፊት ከንብ ባንክ ዋና መስሪያ ቤት ጎን ያለው ባለ 26 ወለል ህንፃ ማሳያ ነው። ሌላም ብዙ ሀብት አለው ሲሉ ይገልጻሉ። በየዓመቱ የሚያገኘው ትርፍም በጣም ብዙ ነው የሚሉት አስተያየት ሰጪው ላብነትም በዚህ ዓመት ወደ 500 ሚሊዮን የተጠጋ ገንዘብ ማትረፉን ያነሳሉ። ነገር ግን ከሲኒየር በታች ላለው ሰራተኛ በጣም ዝ ዝቅተኛ ደሞዝ ነው የሚከፍለው። ይባስ ብሎ ከሶስት ዓመት በፊት የጸደቀውን ደሞዝ ከጽዳት እስከ ሲኒየር ያለውን የደሞዝ እርከን ባለፈው ዓመት ላይ ከ300 እስከ 1050 ብር ቀነሱ ሲል ይቀጥላል። ለምን የሚል ካለ የሚገባውን እድገት ካለመስጠት ጀምሮ እስከ ማባረር ያሰቃዩታል። ከማናጀር በላይ ያለ ሰራተኛ ግን አሪፍ ደሞዝ ነው። በተለይ ለማኔጅመንት የሚከፈለው ደሞዝ ከአንዳንድ ባንኮች በስተቀር የሚከፍል የለም ብሏል። እነዚህ ኃላፊዎች ጥቅማ ጥቅማጥቅማቸው ጭምር የቅንጅት ነው የሚለው አስተያየት ሰጪው የጂማ አገልግሎት ሪዞርት ፋይፍ ስታር ኢንተር ለግዣሪ ሆቴል ነው የሚጠቀሙት። ሁሉም የኢንሹራንሱ መኪና አላቸው። ሁሉም የቤት ብድር ተሰጥቷቸዋል ይላል። ለእኛ ግን ከደሞዝ ውጭ ትራንስፖርት ተብሎ ከ700 እስከ 1 ሺ ብር ነው የሚሰጠን ሲል አብራርቷል። አብዛኛው ሰራተኛ ኑሮውን መቋቋም አቅቶት ወደ ሌላ መስሪያ ቤት እየሄደ ነው። በዚህም ዋና ስራ አስፈጻሚው በደሞዝ ምክንያት አብዛኛው ሰራተኛ እየለቀቀ ነው ተብሎ ሲጠየቅ ከፈለገ ለምን አራት መቶ ሰራተኛ አይለቅም ሌላ እንቀጥራለን ብዙ የስራ አጥ አለ ማለቱም ተገልጸዋል። ኩባንያው አጠቃላይ 450 አካባቢ ሰራተኛ እንዳ ለውም ጠቁመዋል። የቦርድ ኃላፊው ደግሞ የቦነስ ጥያቄ አታንሱ ዝምብላችሁ ስራችሁን ስሩ ከአንድ ወር በኋላ ተሰራሱታላችሁ ማለታቸውን ገልጸውልናል። በተቋሙ የአስተዳደር ክፍል ውስጥ ያሉት በሙሉ በሌብነት ውስጥ የተሰማሩ ናቸው ብለዋል። በአምስት የአገዛዙ ወታደሮች የተደፈረችው ነፍሰ ጡር ሴት ጽንሱ በሆዷ ውስጥ እንዳለ መሞት ተገለጸ። ነፍሰ ጡሯ ሴት ራሷ አንስታ ወድቃም ወታደሮቹ እየተፈራረቁ ግብረስጋ ግንኙነት ሲያደርጓት እንደነበር ሁኔታውን በቅርብ ርቀት ሆነው የተመለከቱ ማኞች ገልጸዋል። የአስገድዶ መድፈር ድርጊቱ በአካባቢው በሌሎች ልጃገረዶች ላይም የተፈጸመ ሲሆን ነፍሰ ጡሯ ሴት ራሷ አንስታ ወደ ሕክምና ከተወሰደች በኋላ በሆዷ ውስጥ የሚገኘው ጽንስ መሞቱን የሕክምና ውጤቷ አመላክቷል። በአይና ቡግና ወረዳ ህዳር 12 ና 13 2018 ዓ ም በወረዳው ወደ ቅዱስ ሀርቤ ቀበሌ ያቀኑት የመከላከያ ሰራዊት አባላቱ አንዲት ነፍሰ ጡር ሴትን ጨምሮ ሌሎች ልጃገረዶች ላይ የአስገድዶ መድፈር ድርጊት መፈጸማቸውን አረጋግጫለሁ ሲል መረብ ሚዲያ ዘግበዋል። አስገድዶ መድፈር ድርጊቱ የተፈጸመባት ሴት የተከበረ ትዳር ያላትና የስድስት ወር ሽል በሆዷ የያዘች ነፍሰ ጡር ስትሆን ወታደሮቿ ላይ ርህራሄ እየተፈራረቁ ደፍረዋታል። ነፍሰ ጡሯ ሴት በተፈጸመባት ዘግናኝ ድርጊት ራሷን ስታ በቅዱስ ሀርቤ የጤና ጣቢያ ህክምና እየተደረገላት ሲሆን በሆዷ ውስጥ የሚገኘው ጽንስ መሞቱንም የህክምና ውጤቷ አሳይቷል። በሆዷ ውስጥ የሚገኘውን በድን ጽንስ ለማውጣትና የነፍሰ ጡሯን ህይወት ለማትረፍ የጤና ጣቢያው ባለሙያዎች የተቻላቸውን ሁሉ ለማድረግ ቢሞክሩም ነገር ግን ከአቅማቸው በላይ ሆኖባቸዋል ተብሏል። ወደ ላሊበላ ከተማ ለተሻለ ሕክምና እንዳትወሰድ ወታደሮቹ የተሽከርካሪ እገዳ ጥለዋል። ነፍሰ ጡሯ ሴት ላይ ያስገድዶ መድፈር ድርጊቱን የፈጸሙት አምስት የመከላከያ ሰራዊት አባላት ናቸው የተባለ ሲሆን ራሱ አንስታ ወርቃም እየተፈራረቁ ግብረ ስጋ ግንኙነት ሲያደርጓት እንደነበር በቤት ውስጥ የነበሩ ታዳጊ ልጆች ገልጸውልናል ብለዋል የአካባቢው ነዋሪዎች። በተመሳሳይ በዚሁ ዜሮ ስምንት ቅዱስ ሀርቤ ቀበሌ ሁለት ልጃገረድ ሴቶች ብዛት ባላቸው የመከላከያ ሰራዊት አባላት ያስገድዶ መድፈር ድርጊቱ የተፈጸመባቸው ሲሆን ሁለቱ ለከፍተኛ የደም መፍሰስ ተጋልጠው በህክምና ላይ እንደሚገኙ ለማረጋገጥ ተችሏል። ከቅዱስ ሀርቤ ቀበሌ በተጨማሪ ከቅዱስ ሀርቤ በቅርብ ርቀት በምትገኘው በወረዳዋ ቋሮ ቀበሌ ላይ አንዲት የአባወራ ሚስት የበታች አመራር በሆኑ በሁለት ወታደሮች አስገድደው መድፈር ድርጊቱ ተፈጽሞባታል። መከላከያ ሰራዊት አመራሮቹ ባለትዳሯን ሴት ከደፈሩ በኋላ በአንገቷ የነበረ የወርቅ ሀብልንና የጣት ቀለበቷን እንዲሁም የጆሮ ጌጧን ቀምተው ወስደውባታል ነው ያሉት የአካባቢው ነዋሪዎች። በተጨማሪም እነዚሁ ሞራልና ህሊና አል ጀልባ የመከላከያ ሰራዊት አባላት የወረዳው መቀመጫ በሆነችው አይና ከተማ ላይ ለአቅመ ሔዋን ያልደረሰች አንዲት ታዳጊ ልጅን እየተፈራረቁ ደፍረዋታል። ታዳጊዋ በተፈጸመባት ዘግናኝ ድርጊት ራሷን ስታ ለህክምና ወደ አይና ጤና ጣቢያ የተወሰደች ቢሆንም ጤና ጣቢያው ከአቅሜ በላይ ነው በሚል ወደ ላሊበላ ሪፈር ጽፏል። ወደ ላሊበላ ለመሄድ የተሽከርካሪ እንቅስቃሴ በአገዛዙ በመታገዱ ታዳጊዋ በሞትና ህይወት መካከል እንደምትገኝ ነው የተገለጸው። ያለፉት ሁለትና ሶስት ቀናት ብቻ በአይና ቡግና ወረዳ በአገዛዙ ወታ ች ያስገድደው መድፈር ድርጊት የተፈጸመባቸው ሴቶች ብዛት ከላይ ከተጠቀሰው በላይ ሊሆን እንደሚችል ተመላክቷል። ገዢው የብልጽግና ቡድን በአማራ ክልል በሚያደርገው ውጊያ ከሚጠቀመው ድሮን፣ ጄት፣ ታንክ፣ መድፍ ዙ ሃያ ሶስት እና ሞርተር እንዲሁም በጦር ህግ ከተከለከሉ መርዛማ አሲዶች በተጨማሪ አስገድዶ መድፈርን ልክ እንደ አንድ የጦር መሳሪያ እንደሚጠቀም መረብ ሚዲያ ከዚህ ቀደም ባሰራጨው ዘገባዎች ማመላከቱ አይዘነጋም። ኢሰባዊ በሆነ መንገድ የሰው እጅ ሲቆርጥ የነበረው ግለሰብ የአገዛዙን ተልከው ሲፈጽም የነበረና ወደ አገዛዙ የተመለሰ መሆኑን ፋኖ አጋለጠ። ትናንት ህዳር 15 2018 ዓም ማህበራዊ ሚዲያው ላይ በሰፊው አጀንዳ ሆኖ የዋለውን እጅግ ኢሰባዊ የሆነ ድርጊት አስመልክቶ ህዝብ ማወቅ ያለበት እውነታ አለ ሲል የአፋ ባሃ ምስራቅ አማራ ቀጠና ሚኒልክ እዝ ቃል አቀባይ ፋኖ አበበ ፈንታው ማብራሪያ ሰጥቷል። ብልጽግና በሆዳደር አክቲቪስቶቹ እና በሚዲያ ሚሊሻዎቹ በኩል አንድ እጅግ አሰቃቂ ኢሰባዊ ድርጊት የተ ተፈጸመበት ድርጊቱንም ፋኖ አደረገው በሚል ተንቀሳቃሽ ምስል አሰራጅቷል ሲል ገልጿል። አርበኛ አበበ ነገሩ እንዲ ነው ሲልም ጉዳዩን ያብራራል። ድርጊቱን የፈጸመው ግለሰብ በፋኖነት ወረ ኢሉ ዙሪያ ሲንቀሳቀስ የነበረና በአገዛዙ ተልኮ ተሰጥተውት በዘረፋና ሌሎች ተግባሮች ፋኖን ከህዝብ ለመነጠል ሲሰራ የነበረ በኋላም ሚኒሊክ የዛት አደረጃጀቱን በማጠናከር መሰል ፋኖ መሳዮችን ሲያሳድድ እርምጃ ይወስድብኛል በሚል ህዳር 3 2018 ዓ ም ወረ ኢሉ ላይ ወደ ብልጽግና እጅ ሰጥቶ ገብቷል ዚህም ተጨባጭ የምስል ማስረጃዎች አሉ ብለዋል። ድርጊቱን የፈጸመው ግለሰብ በተጠቀሰው ቀን ወደ ብልጽግና የገባ ሲሆን በአገዛዙ በኩል ግለሰቡ ይህንን ድርጊት እንዲፈጽም በማድረግና በኋላም ፋኖ ፈጸመው በማለት ተንቀሳቃሽ ምስሉን ባወጡት ሰዓታት ውስጥ ወንጀለኛው በመንግስታችን በቁጥጥር ስር ውሏል በሚል በሚዲያ ሚሊሻዎቻቸው በኩል ዘገባ ሰርተዋል ሲል ገልጿል። ከዚህ ጋር ተያይዘውም ይሄ ፍጹም ኢሰብኣዊ የሆነ ድርጊት በአገዛዙ የተቀነባበረ ሴራ ዚያሬ ላይ እንዴት ሊሰራቸው ያለ ለምንስ ተፈለገ የሚለው ጥያቄ ህዝባችን ምላሽ ሊያገኝለት የሚገባ ጥያቄ ነው ብለዋል። የብልጽግና አገዛዝ 2010ና 2011 ዓ.ም በአማራ ህዝብ ላይ የፈጸማቸው ግፎችና ዘር ማጥፋቶች እስካለንበት ጊዜም የቀጠለ ቢሆንም ሰሞኑን ደግሞ በተለየ ሁኔታ በተለያዩ የአገሪቱ ክፍሎች እና በክልሉ እንደ አዲስ በሰፊው እየተፈጸመ ይገኛል ሲል ገልጸዋል። በአገዛዙ አስገድዶ መድፈር እድሜ ሳይለይ ባለትዳሮችና ነፍሰ ጡሮችን ጨምሮ እየተፈጸመ ሲሆን፣ የንጹሐን ጅምላ ጭፍጫፋውም በሰፊው ተጠናክሮ ቀጥሏል በማለት አብራርተዋል። ታዲያ ይሄ የብልጽግና መር የአማራ ህዝብ ግፍና በደል እንዲሁም ዘር ማጥፋት የዓለም አቀፉ ማህበረሰብ ዝምታ የሰበረ እና በዓለም አቀፉ ሚዲያ ቢቢሲ ጭምር ዶክመንተሪ የተሰራበትና ሽፋን ያገኘበት ሁኔታ ተፈጥሯል ብለዋል። በዚህ የተደናገጠውና በአማራ ህዝብ ላይ እየፈጸመው ያለው ዘር ማጥፋት የተጋለጠበት ብሎም አጀንዳ የሆነበት አገዛዙ ብሎም አጀንዳ የሆነበት አገዛዙ አጀንዳውን መቀልበስና አድበስብሶ ማስቀረት ብሎም አጀንዳ መስጠት በማሰቡ የተሴረሴራና እጅግ ዘግናኝ ኢሰብአዊ ድርጊት መሆኑን የኢትዮጵያ ህዝብ ብሎም አለ ዓለም አቀፉ ማህበረሰብ እንዲያውቅልን እንፈልጋለን ሲል አርበኛ አበበ ፈንታው በማህበራዊ ትስስር ገጹ አስፍሯል። በተመሳሳይ አርበኛ አበበ ፈንታው ለሮሃ በሰጠው ማብራሪያ ህዝባችን በዚህ ጉዳይ ላይ ቁጣ ማሳየቱ ምን ያህል ግፍንና ኢሰብአዊ ድርጊቱን እንደሚጸየፍ አሳይቶናል ሲል ገልጿል። ቂ ሁኔታ ፍጹም ከሰውነት በወጣ ፍጹም ከሰውነት በወጣ ከጠላቶቻችን ባየነው ልክ የሰውን ልጅ በዚህ ሁኔታ በመጥረቢያ እጁን ሲቆርጥ ያየንበት ሁኔታ ነው ያለው። ይህን ድርጊት የፈጸመው ልጅ ከአሁን በፊት በወረኢሉና በወረኢሉ አካባቢ በፋኖነት ሲንቀሳቀስ የነበረ ነው። በፋኖነት እየተንቀሳቀሰ ባለበት ጊዜ የብልጽግናው አገዛዝ የአማራን ህዝብ ከፋኖ ወይም ፋኖ በጣም ከፍተኛ የሚባል ማህበራዊ መሰረት ህዝባዊ መሰረት እንዳለው ይታወቃል። ይህንን ህዝባዊ መሰረቱን ለማሳጣትና ከህዝብ ለመነጠል በርካታ ፋኖዎችን አደራጅቶ ፋኖ መሳዮችን ወደ ትግሉ ሜዳ ያስገባ መሆኑ ይታወቃል። ህዝባችንን ይዘርፍ ነበር፣ ይጨፈጭፍ ነበር። ይሄ ልጅ እንግዲህ ሚኒሊክ ህዝ አደረጃጀቱን እያጠናከረ በሁሉም ቀጠና እየገባ ሲመጣ በተለይ ደግሞ የሚኒሊክ ህዝ ወታደራዊ አዛዥ ምክትል ሰብሳቢ እና ወታደራዊ አዛዥ ፊታውራሪ አርበኛ ድርሳን ብርሃኔ በአካባቢው ከሌሎች ጓዶቹ ጋር በጣም በሰፊ ሲንቀሳቀስና እነዚህንና መሰል የአማራ ህዝብ የህልውና ተጋድሎ ጸር የሆኑ ፋኖ መሳዮችን እያጸዳ ባለበት ሂደት ድርጊቱ ስለተደረሰበት፣ ስለተነቃበት አገዛዙም ይህንን ስላወቀ እነዚህ ባለውለታዎቹን በመክዳት ስም ከድተው ፋኖን ከድተው የሰላም ጥሪውን ተቀብለው ወደ መንግስት ገቡ፣ እጃቸውን ሰጡ በሚል ያስገባው መሆኑን ማረጋገጫ ይዘናል። ይህንንም ለህዝባችን ይፋ እናደርጋለን፣ ለእናንተ እናደርሳችኋለን። በዛ መሰረት ካደ ተብሎ ወደ አገዛዙ የገባ ዛሬ ደግሞ በተመሳሳይ በዚሁ በሚዲያ ሚሊሻቸው በአንድ ገጻቸው ማለት ነው፣ ጽንፈኛው ይህንን ድርጊት ፈጸመ በሚል በዛው ሚዲያ ደግሞ ይህንኑ ልጅ ድርጊቱን ፈጸመ በሚል ያወጡበት ሁኔታ አለ እና አጠቃላይ የተሰራው በጣም የተቀነባበረ ሴራ ነው። በዚህ የብልጽግናን ጦርነቶች በመሳሪያና በገንዘብ የምትደግፈው የተባበሩት አረብ ኤምሬቶች ለኢትዮጵያ ፌዴራል ፖሊስ ልዩ ወታደራዊ ድጋፍ ልታደርግ ነው። የተባበሩት አረብ ኤምሬቶች ለኢትዮጵያ ፌዴራል ፖሊስ ልዩ ወታደራዊ ድጋፍ ልታደርግ መሆኑን ዞብል ፖስት ለጉዳዩ ቅርበት ካላቸው ምንጮች የደረሰው መረጃ ያሳያል። የኢትዮጵያ ፌዴራል ፖሊስ ልዩ ወታደራዊ ድጋፉን ያገኛል የተባለው ተቋሙ እያሰለጠነ ለሚገኘው አዲስ የጸረ ሽምቅና ጸረ ሽብር የኮማንዶ ኃይል ሲሆን ከተባበሩት አረብ ኤምሬቶች የሚገኘው ወታደራዊ ድጋፍ የጸረ ሽምቅና ጸረ ሽብር ኃይል አባላት ስልጠናቸውን ሲጨርሱ ለሚሰጣቸው ልዩ ስምሪት ግብዓት የሚውል መሆኑን መረጃው ምንጮች አደርሰውኛል ሲል ዞብል ፖስት ዘግቧል። በቅርቡ ይመረቃሉ ለተባሉት የኮማንዶ ኃይል አባላት ግልጋሎት የሚሰጡ የልዩ ኦፕሬሽን ሄሊኮፕተሮችና የቅኝት ድሮኖች የተባበሩት አረብ ኤምሬቶች ለፌዴራል ፖሊስ ከምታደርገው ልዩ ወታደራዊ ድጋፍ ዋነኞቹ መሆናቸውም ተጠቁመዋል። ከዚህም በተጨማሪ ለወታደራዊ አገልግሎቶች የሚውሉ የኤሌክትሮኒክስ መሳሪያዎችም ለተቋሙ በድጋፍ መልክ ይቀርባሉ ተብለዋል። ከዚሁ ጋር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 ተገኝተዋል ተብለዋል። የመከላከያ ሰራዊቱ እንደ ፋኖ እና የኦሮሞ ነጻነት ሰራዊት ካሉ የታጠቁ ኃይሎች ጋር የሚያደርገውን ውጊያ ትቶ ከኤርትራ ጋር ላለ ውጊያ እንዲዘጋጅ አቅጣጫ የተሰጠ ሲሆን የፌዴራል ፖሊስ ዝግጅት ከዚሁ ጋር የሚያያዝ መሆኑ ተነግሯል። ከዚሁ ጋር በተገናኘ የመከላከያ ሰራዊቱ ምክትል ኢታማዦር ሹም ጀኔራል አበባው ታደሰ ባሳለፍነው መስከረም ወር አጋማሽ በደብረ ብርሃን፣ ደሴ፣ ጎንደር እና ባህር ዳር ከተሞች ከአማራ ክልል ባለስልጣናት ጋር ባደረጉት ውይይት መከላከያ ሰራዊቱን ለሌላ ግ ልናዘጋጅ ስለሆነ የአማራ ክልልን ጸጥታ ራሳቸው አቅም ለመቆጣጠር መስራት አለባቸው ማለታቸው አይዘነጋም። በመሆኑም አብይ፣ እስካሁን በብርሃኑ ጁላ ጦር ሲጨፈጭፉት፣ ሲያስደፍሩ፣ ሲያሳድዱት የነበረውን የአማራ ህዝብ በቀጣይ ደግሞ በሌላኛው ኦሮሞ በደመላሽ ኃይለ ሚካኤል የፌዴራል ጦር ሊያስጨፈጭፉት መሆኑ ሀቅ ነው። ነገር ግን ብልጽግና ከአማራ ክልል አይደለም መከላከያውን አስወጥቶ መከላከያው እያለ ጭምር መቋቋም አቅቶት እየፈረሰ ያለ መንግስት ሆኗል። አሜሪካና እስራኤል የሚመሩት አወዛጋቢው የጋዛ ሰብአዊ እርዳታ ተቋም ስራ ማቆሙን ገለጸ። ላለፉት ስድስት ወራት አገልግሎት ሲሰጥ የነበረው ጂኤችኤፍ የተባለው የእርዳታ ተቋም በርካታ ጥያቄዎች ይነሱበት ነበር። እስራኤልና ሐማስ ተኩስ አቁም ለማድረግ ከተስማሙ በኋላ በጋዛ በሶስት እርዳታ ማከፋፈያ ጣቢያዎች ስራውን አቁመዋል። የተባበሩት መንግስታት በዋነኛነት በጋዛ ሰብአዊ እርዳታ ያቀርብ የነበረ ሲሆን ጂኤችኤፍ ስራ ሲጀምር ተመድና ሌሎችም አለም አቀፍ የተራድኦ ድርጅቶች ተቃውሞ አሰምተዋል። ተቋሙ ከሙያዊ ስነ ግባር ያፈነገጠ እንዲሁም ደህንነቱ ያልተጠበቀ ነው ሲሉም ተችተዋል። በጂኤችኤፍ የእርዳታ ጣቢያዎች አቅራቢያ ሰብአዊ እርዳታ ሲጠባበቁ የነበሩ በመቶዎች የሚቆጠሩ ፍልስጤማውያን ተገድለዋል። አብዛኛዎቹ የተገደሉት ከእስራኤል ወታደሮች በተተኮሰ የማስጠንቀቂያ ጥይት እንደሆነ ተመድ ይፋ አድርገዋል። ተቋሙ አስቸኳይ እርዳታ የመስጠት ኃላፊነቱን በመወጣቱ ስራውን እንዳቆመ ገልጿል። መቶ 87 ሚሊዮን የምግብ አቅርቦቶችን የያዙ ሶስት ሚሊዮን ጥቅሎችን ለፍልስጤማውያን ማከፋፈሉን ይፋ አድርገዋል። የተቋሙ ዋና ኃላፊ ጆን አክር እንዳሉት የተቋሙ አሰራር የፕሬዚዳንት ዶና ዶናልድ ትራምፕን የጋዛ የሰላም እቅድ በሚያስተጋብረው ጥምረት የሚተካ ይሆናል አሜሪካ መራሹ የሲቪልና ወታደራዊ ኃይሎች ጥምረት የጋዛን የሰላም ሰላም እቅድ ለማስተጋበር የተሰማራ ነው። የአሜሪካ የውጭ ጉዳይ ቢሮ ቃል አቀባይ ቶሚ ፒጎት የጂኤችኤፍ አሰራር ሐማስ እርዳታ ዘርፎ እንዳይጠቀም በማገድ ለተኩስ አቁም ስምምነቱ ከፍተኛ ሚና ነበረው ሲሉ በኤክስ ገጻቸው ጽፈዋል። ሰብአዊ እርዳታ አለመስረቁን የገለጸው ሐማስ ጂኤችኤፍ መዘጋቱን እንደሚደግፍ አስታውቋል። ተቋሙ በፍልስጤም ህዝብ ላይ ላደረሰው ጉዳት ተጠያቂ እንዲሆንም ጠይቋል። የሐማስ ቃል አቀባይ ሀዜም ቃሲም ተቋሙ ከተጠያቂነት እንዳያመልጥ ዓለም አቀፍ